ደግሞ ቤት ሽንክፈች ብዬ ዛሬ ለምን አልከፈችም? ፈልጌሽ ነበረው። እውነት ነው።

ኦ ጋድ ምን ወይ ፋስት ይያለሽ ተከፋን። ምን ሆና ነው ግን ጣሽ ጣሽ ብላናለች። ምነው ጭንቅላቱ ወደ ታች ችግር ወደ ላይ ሲሆን መላ የለውም ብለሽ ነው ይመጣል ወየ የሆነ ነገር ልልሽ ነበረ። በቃ ለማንኛውም ማለት ነው አሁን ቢቢ ላይ ነው ፍቅሬን ተቀበለኝ ነገር

ስሙኝማ እኔ እኮ ዋን ደይ ነው ያወኳት ማለት ነው። አርጊያት መልሰሽ እንዴ? ምን ገና ምን አስወጣሽኝ ነው?

ኧረ እናንተ አታትቀይሩ እስኪ አንድ ቦታ ተቀመጡ። እኔ ማለት ነው። ስሙኝማ አስቴር እና ዋንዴን ያወኩባቸው ቦታ አውቀዋለሁ። አስቴር ግን ምን ሆነና ነው እንደዚህ ሳይለንት የረገጠችው? ተመስገን ነው ሳይለንት ነው ነው